ሰላም፣ እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ኢትዮጵያዊ ከዛ በፊት ግን ምንም እንኳን ቢቆይም እንኳን አደረሳችሁ ለ2018 ልል እወዳለሁ። ዘመኑ የሰላም የፍቅር ዘመን ይሆነልን። ለዛሬ እንግዲህ ይዤላችሁ የመጣሁት ከወላይታ ሎጎሞ ከተሰኘው ምግብና እንዲሁም ደግሞ ከስልጤ ምግብ አሰራር ኮቼ ከተሰኘው ምግባቸው ሀሳብ በመውሰድ ቆንጆና በጣም ጤናማ የሆነ ምግብ ይሄን የመሰለ ምግብ ይዤላችሁ መጥቻለሁ። ስለዚህ እንዴት ነው የማዘጋጀው የሚለው ነገር አብረናለን። እንግዲህ ዛሬ ለምናዘጋጀው ምግብ በመጀመሪያ ግብዓቶች እናያለን። እንደ ሁል ጊዜውም የዶሮ ስጋ ያስፈልገናል። እኔ የዶሮ የደረት ስጋ ነው ያረኩትን፣ እናንተ የእግርም የፈለጋችሁትን የዶሮ ስጋ ማድረግ ትችላላችሁ። ከዛ አይባ አዘጋጅች ያለው ቅቤ ያለ ሚጥሚጣ፣ ጨው፣ ኮሪማ፣ ሎሚ፣ የላሮ ቁጠል ወይም ደግሞ በሊፕስ እንዲሁም ነጭ ሽንኩርትና ትንሽ ዝንጅብል አዘጋጅቻለሁ። ነጭ ሽንኩርት ዝንጅብሉ ኦፕሽን አለው፣ ያ ለማድረግም ትችላላችሁ። ስራችንን ስንጀምር እንግዲህ የመጀመሪያው ነገር የምናረገው ዶሮ መቀቀል ነው። ስለዚህ እንደዚህ እናረግና ስራችንን ለኩሰን ዶሮን እንቀቅላለን። በቂ ነው ብለን የምናስበውን ያክል ውሃን እንጨምራለን። ዘለል ብናረገው ውሃውን ይሻለ ነው። ገርበብ አድርገን እናበስላለን ብሯችንን። ከዛ ልክ እንደዚህ መንተክተክ ሲጀምር አረፋውን ከላይ ያወጣል። ስለዚህ እሱን አረፋውን ከላይ ቅፍፍ አድርገን እናነሰዋለን። ታያቸዋል በእንደዚህ አይነት መልኩ ይሄ እንግዲህ የሚረዳው ምግቡ እንኳን ቢያድር አብሮ ተንተክትኮ ከዶሮ ጋር ጄሊ ነገር አይሆንም። የዶሮ ስጋ ምንም እንኳን መረቁን ባንጠቀምበትም ነገር ግን ትክክለኛውን ሂቱን ማለፍ መቻል አለብን። ከዛ በኋላ ሁለት የላውሮ ቅጠል እንደዚህ እንጨምርበታለን። የሎሚ ልጣጭ እንደዚህ ቅፍፍ አድርገን እንጨምራለን። ለቃ ነው እንጨምርበታለን በቂ ነው። ምንም እንኳን ብናጥበው በሎሚ ነገር ግን ደግሞ ልጣጭ ስንጨምርበት ቆንጆ ቃና ይሰጠዋል እና እንደዚህ ጨምረን አሁን በደንብ አድርገን እንዲበስል እንተወዋለን። ከዛም መብሰሉን ስናረጋግጥ ስጋውን ከውስጥ እናውጠዋለን። ከፈለግን ደግሞ በመረቁ ብንፈልግ ሩዝ እንቀቅላለን፣ ብንፈልግ ቅንጭ ቀቀል እንችላለን። የተለያየ ነገር ልንሰራበት እንችላለን። ይታያችኋል ሳወጣው ራሱ ይፈራርሳል። እንደውም ከዚህ ይልቅ በሌላ ማውጫ ላወጣው እንዳይፈራረስል በእንደዚህ አይነት ማውጫ ባወጣው ይሻላል፣ ተቆራርጦ ስጋው ከስር ከሚቀር እንደዚህ ካወጣም በኋላ ከሰዓቱ ላይ መረቆ ነዘፈቅ እናደርጋለን። ከዛ ስጋው ደግሞ እንዲበርድልን እናደርጋለን። ከዛም የሚቀጥለው ሂደት ምንደመስላችሁ? ስጋውን ካበረድን በኋላ መክተፊያችን ላይ አርገን እንደቀቅ አርገን መክተፍ በምንፈልገው መጠን ብስል ያለ ስጋ ስለሆነ ለማድቀቅ በጣም ቀላል ነው። ከፈለጋችሁ በፉድ ፕሮሰሰርን ብታረጉት በጣም ድቀቅ ያለ ውጤት ይሰጣችኋል። እኔ ግን ትንሽ ስለሆነና ቀላልም ስለሆነ እንደዚህ በእጄ ክትፍ አረገዋለሁ። ለመክተፍ ያን ያህል የሚያስቸግር አይደለም። ድሮም በባህሪው ለስላሳ ነው ስጋው። ሲቀጥል ደግሞ ስለበሰለ በጣም የቀልል ነው የሚሆነው ለማድቀቅ ስትፈልጉ ታይቸዋል እንደዚህ አይነት መልኩን እንከትፈዋለን። እኔ በጣም ዱቄት እንዲሆን ስላልፈለኩ ነው እንጂ ከፈለጋችሁ በጣም አድርጋችሁ በቃ ዱቄት አድርጋችሁ መክተፍ ትችላላችሁ። ስለዚህ ይሄ በእንዲህ እንዳለ ከትፈን ስንጨርስ እንደዚህ ግልብጥ እናደርገዋለን። በመሃል እንደዚህ ያለፈ ካለ እናስቀረውና ከሌላኛው ስጋ ጋር አብረን እንከትፈዋለን። እስቲ እንደዚህ ታያችሁ ወሬ እንኳን አውርቼ ሳልጨርስ ስጋው ጨረሱ ከትፌ፣ በእንደዚህ አይነት መልኩ ሁሉንም ዶሮ ከትፈን እንጨርሳለን። ከዛም የሚቀጥለው ስራ የሚሆነው ምንድን መሰላችሁ? እዚች ጋር አንድ ነጭ ሽንኩርትና ዝንጅብል እንደዚህ አዘጋጅቻለሁ። ይሄ በምርጫ ነው። የነጭ ሽንኩርት ቃና ጥሬው መብላት ነው የሚደብራችሁ ከሆነ ወይም የማትፈልጉ ከሆነ ያ ለማድረግ ትችላላችሁ። ትንሽ የጨው እንደዚህ አደረግበትና ጭት አረገዋለሁ። ከዛ በእንደዚህ አይነት መልኩ ፍጭት ካረግነው በኋላ እንደባልቀዋለን። ይሄንን እንግዲህ ኬት መስላችሁ የወሰድኩት አይዲያውን ማለት ነው፣ የጮርሳ አይብ ላይ በአንዳንድ ቦታ ዝንጅብልና ነጭ ሽንኩርት ይጨምራል። ሁሉም ቦታ አይደለም። አትሊስት እኔ የማቀው ጨሮርሳ ዝንጅብልና ነጭ ሽንኩርት ያለው ነው እና ከእሱ ሀሳብ ላይ አይብ በዝንጅብልና በነጭ ሽንኩርት ሲሆን የተሻለ ጣዕም እንዳለው እና ለእኔ የሚጥበኛ ጣዕም እንዳለው ተገነዘብኩኝ። ከዛ ደግሞ ማለት ነው ይሄ ዶሮውን እንደዚህ ቀቅዬ መስራቱን ሀሳብ ከስልጤ ማህበረሰብ ምግብ የሆነው በጣም ቆንጆና ጤናማ ምግብ ያልኳችሁን ከኮቼ ላይ ወሰኩኝ። ከዛ ደግሞ አይ መደባለቁን ከወላይታ ማህበረሰብ ምግብ ከሆነው ከሎጎሞ ላይ አይ በስጋ ተደባልቆ የሚሰራና በቂንጭ ተደባልቆ የሚሰራ በጣም ቆንጆና ጤናማ ምግብ አላቸው፣ ወላይታዎችም ከዛ ወሰኩኝና፣ ጠቅለል ያለ በቃ ፍጹም ኢትዮጵያ የሆነና ጤናማ ምግብ የሆነ ሰራሁኝ። ቤተሰቦች የቤተሰቦች የሚወደዱትና የምንድነው ስሙ የሁል ጊዜ ምግባችን ሆነ ላቸዋለሁ። ከዛ ጨው ጨምር ያለው ትንሽ። ከዛ በኋላ ሚቂጣ እንደዚህ ጨምራለሁኝ።

የደቡብ ምግብ ብዙ ቴስቱ በጣም ደስ የሚላችሁ ከሆነ ነደሱሞ ነጭ መጨመር ትሻላችሁ። ጥን ጥያቤዎች ነገር ማግ ትሻላችሁ። እንደ ቴስታችሁ እንደምትፈልጉት እንደለመዳችሁ ቴስት ስትሰሩት የተሻለ ጣም ተገኛላችሁ። ለእኔ ግን ይሄኛው በጣም አሪፍና ጤናማ ነው። እንግዲህ አሁንም አልጨምረው አይቡን ምንም ችግር የለውም ብዙ ለመቀመም ብዙ ስለማይፈጅበት አይቦ። ለዛ መጀመሪያ እንደዚህ መጨመር ዶሮውን ለመቀመም ሞክራለሁ። ከዛ እንደዚህ በስፋቱ ሁላችን በደንብ አድርገን እንለውሰዋለን። ከዛ አይብ እንጨምራለን። እንዴት ፍርፍር ያለ አይብ እንደሰራው አያችሁ። ከዛ ትንሽዬ ሚጣ አርግበታለሁ። ትንሽ እንደዚህ የምታክል ነገር አሪፍ ነው፣ ግን አይቡ ሲገባ ሊያንስ ይቻል ብዬ ማሰብ የሚጨምረው ኮሪማ ትንሽ አርግበታለሁ። ጮይ በቀዋል። ዶሮ ብቻውን ቢሆን ኖረው ሱፐር ነው ጣም ከዛ ቅቤ አደርጋለሁ። አሁን የምፈልገው ነው ያክል ቅቤ አደርጋለሁ። አሁን መቅመሳ ሱፐር። ወተት ወተት የሚል ምግብ እየሰራ ነው። ትንሹ ቅቤ አንስቷል፣ ትንሽ እናደርጋለን። አሁን ግን ደግሞ ገበታ ላይ ያቀርበዋለሁ። እንደዚህ እንግዲህ የጋገርኩት እንጀራ ነበረኝ፣ ስለዚህ እዚህ ጋር እንደዚህ አስቀምጥና እዚህ ወደምንመገብበት ሳህን ላይ ይውጣ፣ ወደምናቀርብበት ነው። ለካስ ምናቀርብበት እንደዚህ አይነት ካወጣም በኋላ ትንሽዬ ከላይ ቅቢያ ያደርግበታለሁ። እናንተ መሸለም ማስተካከል ትችላላችሁ። እንደዚህ እናደርግበታለን። አሁን ደግሞ ከምናቀርበት ሳህን ላይ ወደ ምንመገብበት ሳህን ላይ አድርገዋለሁ። ታያችኋል። ከኮቼ እና በሎጎሞ መሀል የተሰራው ምግባችን ይህንን መስሎ ይቀርባል። ፋልፍርፍር አይነት ምግብ ታየ፣ ራሱ እዩት። ይሄ ምግብ ከምላችሁ በላይ በጣም ጤናማ፣ ቀላል ሲሰራ ማንም ሰው ሊሰራው የሚችለው ነው። አይታችኋል፣ መቀቀል ብቻ ነው ዶሮ። ከዛ በተረፈ ምንም ነገር በቃ የምታደርጉት ነገር የለም፣ መለወስ ነው። ቀምሰዋለን እ። አታቆሙ ብትበሉ ብትበሉ ብትበሉ የእውነት ነው። ሱስ ነው የሚሆንባችሁ። ምን በላችሁ እዝኝ ብሎ ነጭ ሽንኩርቱ ከምመላችሁ በላይ ትልቅ ጣም የሰጠው ለየት ያለ በቃ አፋቸው ላይ ስትበሉት የሆነ ቅመም ሞቅ ያለ ነገር ታውቃላችሁ ሆነ ከሌላው ጊዜ ተለይቶ የምታስታውሱት ምግብ እንደዛ ጣም የሰጠው በዚህ ላይ ፉል ኦፍ ፕሮቲን ነው አይታችኋል። ከዚህ ፋት አለው ከእንጀራችን ጋር በጣም አሪፍ ኮምቢኔሽን። እንግዲህ የሀገራችን ብሔረሰቦች ምግብ እንደዚህ አንድ ላይ እያቀናጀን እንደዚህ አይነት ምግብ ደግሞ እየሰራን ጠረጴዛችን ላይ አዲስ አዲስ ምግብ እናቀርባለን። የመጨረሻ በጣም ነው የምትወዱት ላችሁ ብሶት በጣም ደስ ይለኛል። ማንም ሰው ደግሞ ሊሰራው የሚችለው አይነት ምግብ ነው። ዶሮ መቀቀል የማይችል ሰው ያለ አይመስለኝም። ከዛ መለወስ ነው በቃ አይባችሁን ማረግ ቅቢያችሁን፣ ሚቅጣችሁን እንዳያችሁት በቃ አርጋችሁ ይህንን የመሰለ ቆንጆ ምግብ ሰርታችሁ ራሳችሁና ለቤተሰቦቻችሁ መመንገጥ ትችላላችሁ። በነገራችን ላይ ኢቤስ ላይ ያላያችሁ ሰዎች ካላችሁ ኢቤስ ላይም በጣም አሪፍ የሆነ አተካኖ ሰርቻለሁ የስልጤ ማህበረሰብ ምግብ የሆነውን እንዲሁም ሀዲያ የምግብ አሰራር የሆነውን ያው የተለየ አይነት ዘዴ ኑረው እንጂ አተካኖ በተለያየ ቦታ ይሰራል። ለማንኛውም ግን ያላያችሁ ካላችሁ ኢቤስ ላይ ሄዱና ይኸው እኔ ፔጅ ላይም ደግሞ አለላችሁ። አተካኖ ሜል ስፓስ ብላችሁ ብትገቡ ታገኙታላችሁ። እሱም እንዲሁ ያልተለመደና ብዙ ወደ ከተማ መጥቶ ያልተበላና ግን ደግሞ በጣም የሚጥም ና እምድ ነው። ሁል ቀን ልትበቱ የምትፈልጉት አይነት ምግብ ነው እና ስሩ ሞክሩ ብሎ እንደ ሁሉ ብላችሁ እንግዲህ፣ ለዛሬ የነበረ ምግብ ይሄን የሚመስል ነበረ። አዲስ ናችሁ ቻናሌ ቻናሌ ከወደዳችሁት ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁ ግለሱ። በሌላ በቀንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሙልኝ ባይ ባይ።